ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 3 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ኢንጂነር ይልቃል የብልጽግናው አገዛዝ ወርዶ ወርዶ ማጅራት መቺ ሆኗል ሲሉ ገልጸዋል። ከአቶ ገዱ ጋር ተደባደቡ ስለመባላቸው ምላሽ ሰጥተዋል። አገዛዙ በዝረራ ተሸንፏል፣ ዝርዝር አለን። የህወሃት ከፍተኛ አመራሮችና የጦር ጀኔራሎች ለአዲሱ ጊዜያዊ አስተዳደር ታደሰ ወረደ አቀባበል አድርገዋል። አብይ ጌታቸው ረዳን ሾመዋል። ሰሙታላችሁ በጅግጅጋ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 ኢንጂነር ይልቃል የብልጽግናው አገዛዝ ወርዶ ወርዶ ማጅራት መቺ ሆኗል ሲሉ ገለጹ። ከሰሞኑ የብልጽግናው አገዛዝ በሚያዛቸውና በሚከፍላቸው ማህበራዊ ሚዲያ ገጾቹ ላይ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት ተደባደቡ የሚል ዜና ሲያሰራጭ ከርመዋል። እነዚህ ተከፋይ አክቲቪስቶች በየማህበራዊ ሚዲያው ከአገዛዙ በኩል የተሰጣቸውን የሐሰት መረጃም እንደተለመደው አሟሙቀው ለማቅረብ ሞክረዋል። ሆኖም በወቅቱ ሮሃ ፖለቲከኞቹን አናግራ ጉዳዩ ሐሰት መሆኑን መዘገቧ ይታወሳል። በወቅታዊ ላይ ለአንከር ሚዲያ ማብራሪያ የሰጡት ፖለቲከኛው ኢንጂነር ይልቃል ጌትነት ደግሞ ይህ ጉዳይ ፈጽሞ ሐሰት መሆኑን ተናግረዋል። አክለውም የብልጽግናው አገዛዝ ከመንግስትነት ወርዶ ተራ ማጅራት መቺ መሆኑን ያሳየበት ፕሮፓጋንዳ ነው ብለዋል። ይሄን እውነት ለመናገር ለሚዲያው እንደው ለመግቢያ ፈገግ ለማሰኘት ካልሆነ በስተቀር ለወሬ የሚሆን ነገር አይደለም። እንደምታውቀው እኔ ይህን መንግስት መንግስት ብዬ ከመጥራት ከአቆም ቆይቻለሁ። ያንን ስል እንደ ኢትዮጵያ ውስጥ በመናናቅና አንዱ የሌላውን ሀሳብ ላለመቀበልና ላለመቻቻል ሳይሆን በመንግስትነት የሚሰራቸው ስህተቶች በመንግስትነት የሚሰሩ ሳይሆን አንድ ተራ የማይሰራቸው ነገሮች ናቸው እና እንደው ይሄንን ሳስታውስ አንድ በማስታውሰው በ99 መጨረሻ እና በአካባቢ የቅንጅት አመራሮች እስር ቤት እያሉ አፋር ካምፕ ላይ እያለሁ ያነበብኩት አንድ መጽሐፍ አለ። ምንድነው ረዥም ጊዜ የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ለረዥም ጊዜ የሚያደርጋቸውን ውይይቶች በመጽሐፍ መልክ ራዕይ ሀያ ሀያ የሚል መጽሐፍ አዘጋጅቶ ነበር። እንደውም ሰሞኑን ቅርብ ጊዜ ታማኝ በየነ ከዛ ንግግሮች ውስጥ የጋሽ መስፍንን አውጥቶ ለጥፎት አይቻለሁ እና በዛ መድበል ውስጥ ያ በመጽሐፍ መልክ ታትሟል። በሁለት ቮሊዩም መሳይ ትላልቅ ንግግር ካደረጉ ሰዎች ይነጋሽ መስፍን አለ ነ ፕሮፌሰር ብርሃኑ አለ ነፍሳቸውን ይማር ነ ፕሮፌሰር በፈቃዱ ደግፌ እንደዚህ ትላልቅ ሰዎች በየጊዜው ስለ ኢትዮጵያ በሀያ ሀያ ኢትዮጵያ ምን ትሆናለች በሚል ራይ ሀያ ሀያ በሚል የኢኮኖሚ ባለሙያዎች ያዘጋጀው ነው። እና ከዛ ውስጥ ጭንቅላቴ ውስጥ የቀረ አንድ ነገር አለ። እዛ ውስጥ ካደረጉ ስማቸውን ረስቼዋለሁ በእውነት ማን እንዳቀረቡት እዛ እንደ አዲስ አበባ ዩኒቨርሲቲ ፕሮፌሰር ናቸው እና ከዛ ንግግር ውስጥ ዝም ላይ ምንድን ነው ኢትዮጵያ ውስጥ በጣም የተበላሸ ነገር ይሉና የፖለቲካ ፕሮፌሽናሊዝም በእጅጉ ወርደዋል። አሁን እኮ ኢትዮጵያ ውስጥ በፖለቲካኛና በማጅራት መች መካከል ምንም ልዩነት የለም የሚል አነጋገር እና ያ እንግዲህ ልብ በል ሁለት ሺህ ሁለትና ዘጠና ዘጠኝ አካባቢ ነው ያን መጽሐፍ ያነበብኩት እስከ ዛሬ ድረስ ያ ቃል ምናልባትም ያን ከተናገርኩ ከነዚያ ሰውዬን የወሰድኩት ይወሰድኩት ሁልጊዜ በፖለቲከኛና በማጅራት መች መካከል ምንም ልዩነት የለም በኢትዮጵያ ውስጥ። እና ይሄ ደግሞ የፖለቲካ ፕሮፌሽናሊዝም መውረድ ነው። አንድ ሰው ወደ ፖለቲካ ውስጥ ሲገባ ከማህበረሰቡ እፊት በአደባባይ ቁሞ በጋራ ጉዳያችን ላይ ነው ካለ፣ ስለነገ ያስባል፣ አርያ ይሆናል፣ ወጣቶች መንገድ ያሳያል፣ ያስተምራል ያሰባስባል እና እኒህ ሁሉ የመሪነት ሀሳቦች አሉበት። ስለዚህ ይሄ ከሆነ ደግሞ ኢንተግሪቲን ሁሉ የሚጠይቅ ነገር ነው እና የአደባባይ ሰው መሆን ማለት ሌሎች ሁሉ ምሳሌ አድርገው የሚያይ ሰው ነው እንግዲህ። እና በመንግስት በኩል እና በመንግስት ደጋፊዎች የሚሰራውን ፕሮፓጋንዳ ስታይ ግን እኔ እንደውም ከማጅራት መችም ያለፈ ይሆናል። ማጅራት መችዎች እና አንዳንድ ቡድኖችም የራሳቸው ኢቲክስ አላቸው የሚግባቡበት አንድ ነገር እና በእነሱ በኩል ግን የምታየው ከዛ ሁሉ የወረደ ነገር ነው። አሁን ይሄንን ለምን እንዳወሩት ይገባኛል። ኢንጂነር ይልቃል በንግግራቸው ከገዱ ጋር ተደባደቡ ያሉበት ምክንያት ይገባናል ያሉም ሲሆን ለምን እንደዘለሉና አቅላቸውንም እንደሳቱ እናውቃለን ብለዋል። እኔና አቶ ገዱ አንዳርጋቸው የምንሰራቸው አንዳንድ ስራዎች አቅላቸውን አስቷቸዋል የሚሉት ፖለቲከኛ ኢንጂነር ይልቃል ገዱን ዳውንት በረሃ ውስጥ ይልቃልን ሶማ በረሃ ውስጥ ከጠላቶቻችን ጋር ሲሰሩ ተደመሰሱ እናስብላቸዋለን ሲሉ አብራርተዋል። ሆኖም ከአቶ ገዱ ጋር በዲፕሎማሲ ዙሪያ በተለያዩ መንገዶች በጋራ ከመስራት ውጭ በምንም አጋጣሚ አሜሪካ ውስጥ አንድ አዳራሽ ውስጥ ተገናኝተው እንደማያውቁ ኢንጂነር ተናግረዋል። ያናደዳቸው እኔና አቶ ገዱን ተጣሉ ነው ተደባደቡ ያሉትን ነገር ለምን እንዳመጡ ስለምናውቅ፣ አሁን ተደባደቡ ያሉትን ነገር በደንብ ደግሞ አቶ ገዱም ዳውንት በረሃ ውስጥ ይልቃልም ሶማ በረሃ ለምንድን ነው ከጠላቶቻችን ጋር ሲሰሩ ተደመሰሱ እንዲል የሚያደርጋቸውን ነገር እንሰራለን። ያቺ ትንሿ ስራችን እንደዚህ ከቆነጠጠቻቸው አሁን ደግሞ በደንብ የሚያስለፈልፋቸውንና የበለጠ የሚያዋረዳቸውን ስራ ብዙ ያልተሰሩ ነገሮች አሉ። እና ለምን እንደዘለሉ ለምን አቅላቸውን እንደሳሱ እናውቃለን። ያንን ስራችንን ደግሞ አጠናክረን የበለጠ እንዲዝረከረኩ እናረጋቸዋለን። መሳ ይህም ብቻ ነው ልል የሚችለው እንጂ ለዛ ተደባደባችሁ አልተደባደባችሁ፣ እንደዚህ የሚለውን ቅድም እንዳልኩ የወረደ ፕሮፓጋንዳ መልስ ልንሰጠውም አንችልም። አትሊስት እንደ ወግም አለው እኮ ፕሮፓጋንዳ ነው። አንድ አዳራሽ ውስጥ ተገናኝተን አሁን ሞቅ ያለ ክርክር አድርገን ቢሆን ዱላ ቅረሽ ክርክር የሚለውን ወደ ዱላ ወደ ውጥ የሚቀይረው አንድ ነገር ነው። እኔና አቶ ገዱ መጀመሪያ አንድ አዳራሽ ስብሰባ ላይ አሜሪካ ከመጣን በግልና በዲፕሎማሲ ኢንጌጅመንት ከምናደርጋቸው በስተቀር አዳራሽ ስብሰባ ላይ ተገናኝተን አናውቅም፣ እውነቱን ለመናገር እና በዚህ ደረጃ እንደው አቅል ያሳት ፕሮፓጋንዳ ሲሰሩ እኮ ወግ አለው እንዳልኩ። ያ ተገዱና እኔ አንዳንድ የምንሰራቸው ስራዎች ቢያሳብዳቸውም ፕሮፓጋንዳውን ግን ከዛ በተሻለ ሶፊስቲኬሽን መስራት ይችሉ ነበርና ይሄ መንግስት ከመንግስትነት የወረደና ከማጅራት መቺም ያለፈ መሆኑን የሚያሳይ ነው። መሳይ እንደው ከዚህ በላይ ልልህ አልችልም። ኢንጂነሪል ቃል በተከታታይ ክፍል የተሰራ ያለውን የብርቱካን ተመስገንን ዶክመንተሪ በሚመለከት ምላሽ ሰጥቷል። የብልጽግናው አገዛዝ ወደ ስልጣን የመጣውም ሆነ ስልጣን ላይ የቆየው በማህበራዊ ሚዲያ ነው የሚሉት ኢንጂነር አሁን ላይ በሶሻል ሚዲያው ላይም ወድቋል ብለዋል። ስለሆነም በኛም ላይ ሆነ በብርቱካን ላይ እየሰሩት ያለው ፕሮፓጋንዳ በሳይኮሎጂካል ዋርፌር መሸነፋቸውንና ስስ ብልታቸውን መመታታቸውን ያሳየ ነው ሲሉ ገልጸዋል። ወደ ዋናው ነገር ስገባል ይሄ መንግስት መጀመሪያ ወደ ስልጣንም የመጣው ስልጣን ላይ የሚቆየው በሶሻል ሚዲያ ነው፣ እና ያቺ የሶሻል ሚዲያ ግርግር ደግሞ አሁን ሁሉ ነገሩ ውሸታምነቱ ሲታወቅበት በሙሉ ተበልቷል። ያቺን ብርቅርቅታው ይሄ በየኮሪደር ልማቱም ፎቶውም ሶሻል ሚዲያ ሰራዊት ማሰማራቱም ይህ ሁሉ ነው መሰረት የህዝብ ግንኙነትና ታይታ ነች፣ ፎቶ አፕ ነች። እና ያችን ነገር ደግሞ በአሁኑ ባለው ጊዜ በዚህ በብሔራዊ ደህንነት መግለጫው ላይ ካየው እኮ የፕሮፓጋንዳ ጦርነት ተከፍቶብን በምድር ላይ ሲከፈቱ ምናምን እያለ ያ ህመም እንዳመመው እና በማህበራዊ ሚዲያ በኩል በተደረገው ሳይኮሎጂካል እና ፕሮፓጋንዳ ዋርፌር በሙሉ ውሸታም ስለሆነ ሌላ ነገር ስለሆነ አይደለም፣ ውሸት ሳም ስለሆነ ያ ውሸቱ ደግሞ ስለተጋለጠ ተሸንፏል። እና ያን እርቃኑን እንደቀረሰው የሚሸፍንበት ነገር እና ለአንድ ቀንም ቢሆን የሚሆን ወሬ ፈልጓል። እና ሰው ደግሞ በአሳዛኝ ነገር በሚዲያ ሴንሴሽናል በሆነ ነገር ሲያዝ የበለጠ ልብና ምሮ የመያዝ አቅም አለው ብለው ያምናሉ ያለውን ነገር እና የዝችን ልጅ ነገር እንደዚሁ ሴንሴሽናል አድርጎ መቆየት ለወደቁበት አዳጋ ለአንድም ቀን ለሁለትም ቀን ቢሆን መሸፈኛ የሆነን ይሆናል ከሚል የዋናው የምንድነች ስትሬንግዙ የነበረችው ነገር እቺ ሶሻል ሚዲያ ነች ያችንም ደግሞ ስለተሸነፈ ከዛ በኋላ ሰርቶ እቅድ አውጥቶ የህዝብ ጥያቄዎችን መልሶ ለመኖር የሚችል መንግስት አይደለም እንደምታውቀው በእያንዳንዱ ቀን ምን ልፍጠር እያለ የኖረ መንግስት ነው ያ ደግሞ ከሆነ በእያንዳንዱ ቀን ሽንፈት ከሆነበት በየጊዜው ወደ ቁልቁለትና ወደ ውድቀት እየሄደ መሆኑን ስላወቀ አንድ አይነት ነው። በእኛም ጋር ሊሰሩ ያሰቡት ፕሮፓጋንዳ እና የብርቱካንም ነገር በሳይኮሎጂካል ዋርፌር እና በፕሮፓጋንዳ ዋርፌር መሸነፋቸውና ስስ ብልታቸውን መመታታቸውን የሚያሳይ ነው። በጅግጅጋ ዩኒቨርሲቲ የመውጫ ፈተና ያለፉ ተማሪዎች ድጋሚ ትፈተናላችሁ በመባላቸው ቅሬታ ሲያቀርቡ ድብደባና አፈሳ ተፈጸመባቸው። የመውጫ ፈተና ተፈትነው አልፈው ቴምፖራሪ ሲጠባበቁ እንደነበሩ የገለጹ የጅግጅጋ ዩኒቨርሲቲ ተመራቂ ተማሪዎች በድጋሚ ገና ሰኔ ላይ ትፈተናላችሁ በመባላቸው ዛሬም መብታቸውን ሊጠይቁ በተዘጋጁበት በጸጥታ አካላት ድብደባና አፈሳ እንደደረሰባቸው መናገራቸውን ቲክቫ ኢትዮጵያ ዘግበዋል። አንዱ ምሩቅ በሰጠው ቃል ተማሪ ሲያልፍ እንዴት እንዲህ ተብሎ ይል ይጠየቃል ብለን ሐምሳ የምንሆን ተማሪዎች ሀሳብ ልናቀርብ በተሰለፍንበት ወቅት ሀያ ተማሪዎች በፓትሮል ተጭነው ተወስደዋል። የት እንዳደረሷቸው አናውቅም። ስልካቸው አይሰራም። የቀሩትም ተደብድበው ከፍተኛ ጉዳት የደረሰባቸው አሉ ሲሉ ተናግረዋል። ሌላኛው ቅሬታ አቅራቢ ተመራቂ ፈተናችን ታግዶ ከቆየ ሰነባብቷል። በዚህም የግቢው አስተዳደር አካላትን ምላሽ ለመጠየቅ እየሞከርን ነበር። ሊያናግሩን ፈቃደኞች አይደሉም። ትናንት ልንጠይቅ ስንሄድ አባረሩን። ዛሬ ልንጠይቅ ስንሄድ ደግሞ በርካታ የጸጥታ አካላት ተጭነው መጥተው ሪዎች ተደብድበዋል ሌሎችም በፓትሮል ተጭነው ወደ ማረሚያ ቤት ሂደዋል ብለዋል። የመውጫ ፈተና በድጋሚ ከጥር 25 እስከ 30 2017 ዓም እንደወሰድን ይታወቃል። እንዳለፍን ውጤት እንደመጣ ተልኮልናል። ፎቶ ተነሱ ተብለን ዶኪሜንት ልንሰጥ ፎቶ ተነስተን አስገብተን ክሊራንስ የመውጫ ሞልተን ጨርሰን በሳምንቱ ውጤታችሁ ታግዷል ተባልን ሲል የሚገልጸውም ሌላ ተማሪ ነው ምንድነው አልን ትምህርት ሚኒስቴር ነው ያገደው ተባልን ስንጠብቅ ቆየን ነገር ግን እስከዛሬ የተሰማ ነገር የለም የድሃ ልጆች ነን ቤት ተከራይተን ለምግብ እያስላክን ነው እኔ ሀያ አምስት ሺህ ብር ወጪ አድርጌ ያለው ዩኒቨርሲቲው ከግቢው አስወጥቶናል የሚሰጠን ሰርቪስ የለም ሲል ገልጿል አንዷ ተመራቂ ተማሪ ተሰብስበን ጥያቄ ልንጠይቅ ነበር እዚሁ እኛ ፊት ነው የደበደቧቸው ወደ ሀያ ሴቶችም ወንዶችም የታሰሩ አሉ የጸጥታ አካላት ሙሉ ግቢውን አጥለቅልቆት ነበር ነበር። ገና ማውራትና መጠየቅ ሳንጀምር ብላለች። ምንም ብጥብጥ አልፈጠርንም፣ ያወክነው ነገር የለም መብታችን እንዲከበርልን እሱም ኢፍትሃዊ የሆነ ነገር ተደርጎብናል፣ ፍትህ እንፈልጋለን ባልንበት ሁኔታ ነው ይህ ሁሉ የተደረገው ብላለች። ገና እየተሰባሰብን ባለበት መሳሪያ ታጥቀው ዱላ ይዘው የመጡ የጸጥታ ኃይሎች ሰበሰቡንና ተማሪዎቹን በግፍ እየደበደቡ ነበር። አውላላ ሜዳ ላይ ታፍሰው የተወሰዱ አሉ፣ ወደ ሃያ ስንደውልም፣ ስልካቸውን አያነሱም የት እንዳሉ አናቅም። አይተናል እዛ ነበርን በመኪና ጭነው ነው ሰዷቸው ስትል ትናገራለች። የህወት ከፍተኛ አመራሮች እና የጦር ጀነራሎች ለአዲሱ ጊዜያዊ አስተዳደር ታደሰ ወረደ አቀባበል አደረጉ። ህወት ተቋማዊ ነፃነቱን አስከብሮ ተልኮን ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል ሲል ገልጿል። ህወት ማዕከላዊ ኮሚቴ ባዘጋጀው የአቀባበል ስነ ስርዓት ላይ የህወት ሊቀመንበር ደብረጽዮን ገብረ ሚካኤል እንደተናገሩት መድረኩ መልካም ምኞቶችን ለመግለጽ ብቻ ሳይሆን ከፕሬዝዳንት ጀኔራል ታደሰ ጋር ለመተባበርም ጭምር መሆኑን ገልጸው ጊዜያዊ አስተዳደሩ በአጭር ጊዜ ውስጥ ለማሳካት ያለንን ቁርጠኝ ቁርጠኝነት ለማሳየት የተዘጋጀ ነው ብለዋል። ግልጽ ተልእኮ ይዞ የተቋቋመው የትግራይ ጊዜያዊ አስተዳደር ተልእኮውን ከመወጣት ባለፈ በትግራይ ህዝብ ላይ ጉዳት አድርሷል ብለዋል። ትግሉ ተልእኮውን የሚወጣ ጊዜያዊ አስተዳደር ለመመስረት ላለፉት ወራት ትግል ሲደረግ መቆየቱንም ተናግረዋል። ዋናው ጉዳይ ጊዜያዊ አስተዳደርን ማስተካከል እና የጊዜያዊ አስተዳደሩን ተልእኮዎች በተቻለ ፍጥነት ማሳካት ነው። በወረራ ላይ የሚገኘውን ህዝባችንና ሉዓላዊነታችንን ነፃ ለማውጣት የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስ እና የትግራይ ተወላጆች ወደ ተመረጠ መደበኛ አስተዳደር የሚገቡበትን ሁኔታ በማመቻቸት የሰላም፣ የጸጥታ፣ የማገገሚያና የመልሶ ግንባታ ስራዎቻችንን በማከናወን በጋራ ለመስራት ዝግጁ ነን ብለዋል። ዶክተር ደብረጽዮን ለፕሬዝዳንት ታደሰ ወረደ መልካም የስልጣን ዘመን የተመኙ ሲሆን ህዋት የጊዜያዊ አስተዳደሩ አካል ሆኖ ተቋማዊ ነጻነቱን አስጠብቆ በቅርቡ በጋራ ተግባራችንን እንደምንወጣ ሙሉ እምነት አለኝ ብለዋል። በዚህ አቀባበል ዝግጅት ላይ የህዋት ከፍተኛ አመራሮቹ እነፈት ለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ አብርሃም ተከስተ ጨምሮ ሌሎቹም ተገኝተዋል። እንዲሁም ከምግበይ ኃይለ እስከ ማሾ በየነ፣ ከዮሐንስ ወልደ ጊዮርጊስ እስከ ፍስሐ ማንጁስ የትግራይ ጦር ጀነራሎች ተገኝተዋል። ይህ በእንዲህ እንዳለ አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋቸዋል። ከሰሞኑ ከትግራይ ጊዜያዊ አስተዳደር ከፕሬዝዳንትነታቸው በህወሃት ተባረው አብይ አሰናበትኳቸው የተባሉት አቶ ጌታቸው በታደሰ ወረደ መተካታቸው ይታወቃል። ሆኖም በይፋ ከተሰናበቱ በኋላ በአብይ ሹመት ሊሰጣቸው እንደሚችል ሲነገር ቆይቷል። በመጨረሻም ከዚህ በፊት ይኑር አይኑር የማይታወቅ የሚኒስትርነት ማዕረግ ተሰጥቷቸዋል። ሚሼል ኦባማ ከባለቤታቸው ባራክ ኦባማ ጋር ያላቸው የትዳር ህይወት አደጋ ላይ ሊሆን ይችላል ስለመባሉ ምላሽ ሰጡ። የቀድሞ ቀዳማዊት እመቤት የዶናልድ ትራምፕን በዓለ ሲመት እና የጂሚ ካርተርን የቀብር ሥነ ሥርዓት ጨምሮ በርካታ ከፍተኛ ባለስልጣናት በሚገኙባቸው ሁነቶች ላይ ባለቤታቸውን አጅበው አለመገኘታቸው ከባራክ ኦባማ ጋር ስለመለያየታቸው አልባልታዎችን አቀጣጥሏል። እነዚህ ሁነቶች በግልጽ ሳይጠቅሱ ለአንድ ፖድካስት አንድ ትልቅ ሴት ቀጠሯቸውን ለመቆጣጠር አሁን ምቹ ሁኔታ ውስጥ መሆናቸውን ተናግረዋል። ሰዎች ለራሴ ውሳኔ እየወሰንኩ እንደሆነ ከማመን ይልቅ ባለቤቴና እኔ ልንፋታ መሆኑን ገምተዋል በማለት በህዝባዊ ሁነቶች ላይ አለመገኘታቸው የምርጫ ጉዳይ መሆኑን ገልጸዋል። የቀድሞዋ ቀዳማዊት እመቤት ከአንዳንድ የስራ ግዴታዎች ወደኋላ በማለታቸው ጥፋተኝነት ስሜት እንደተሰማቸውም አልደበቁም። እንደ ሴት ሰዎችን ላለማስቀየም የምንጨነቅ ይመስለኛል፣ ነገሩ ይሄ ነው ብለዋል። በዚህ አመት ሰዎች ለራሴ ምርጫ እየመረጥኩ እንደሆነ እንኳን ሊገነዘቡ ባለመቻላቸው እኔና ባለቤቴ ወደ ፍቺ እየሄድን እንደሆነ አስበዋል፤ ይላሉ አንድ ትልቅ ሴት ለራሷ ውሳኔዎችን እየወሰነች አይደለም። ማህበረሰቡ ይህን ነው እያደረገን ያለው ሲሉ ማህበረሰቡ ከሴቶች ከሚጠበቀውና ከሚያስበው በማፈንገጣቸው የተፈጠረ አሉባልታ መሆኑን ጠቁመዋል። ሼል ኦባማ አክለውም በፖድካስቱ ማድረግ ያለብኝን ሳይሆን ለእኔ የሚበጀኝን ነው ለማድረግ የመረጥኩት፤ ሌሎች ሰዎች እንዳደርገው የሚፈልጉትን አይደለም ያደረግኩት ብለዋል። በፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ላይ አለመገኘታቸው ያልተለመደ ያልተለመደና ከሀገሪቱ የስልጣን ርክክብ ባህል ያፈነገጠ ሆኖ ታይተዋል። ሚሼል ኦባማ በአሜሪካ ፕሬዚዳንታዊ ምርጫ የዲሞክራት እጩ ተፎካካሪዋ ካማላ ሃሪስን በመደገፍ በርካታ ታዳሚያን በተገኙበት ንግግር ማድረጋቸው ይታወሳል። ለራሳቸው ጊዜ እየሰጡ ያሉት የቀድሟ ቀዳማዊ ትመቤቷ ንግግሮችን ማድረግና እንደ ሴቶች ትምህርት ባሉ መርሃ ግብሮች ላይ መሳተፋቸውን እንደሚቀጥሉ ተናግረዋል። ባለፈው ጥቅምት ጥንዶቹ ሰላሳ ሁለተኛ ዓመት የጋብቻ ክብረ በዓላቸውን አክብረዋል። ሚሼል ኦባማ ከዚህ ቀደም በባለቤታቸው የፖለቲካ የፖለቲካ ህይወትና በዋይት ሀውስ ውስጥ በነበራቸው ቆይታ የትዳራቸውን ውጣውረድ በሚመለከት ቢካሚንግ በተባለው ግለ ታሪካቸው በስፋት አትተዋል። የባለቤታቸው ባራክ ኦባማ የፖለቲካ ግብ ብቸኝነትና ድካም እንዲሰማቸው ማድረጉን በመጽሐፋቸው ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።